ጠብቁት ነገር ግን እየተናገሩ አያደርጉትምና እንደ ስራቸው ግን አታድርጓል። ስለዚህ እነዚህ ሰዎች ጸሐፍቶች፣ ፈሪሳያኖች በሙሴ ወንበር ስለተቀመጡ ምን በሏቸው? አክብሯቸው። ነገር ግን እየተናገሩ አያደርጉምና እንደ ስራቸው ግን እንዳትመስሏቸው። ዛሬ በቅድስት ቤተ ክርስቲያን ውስጥ ብዙ ብዙ ብዙ ብዙ ሰዎች እኳለን በጣም ብዙ ሳይገባን የተሰጠናልና ብዙ ምሳሌ መሆን የማንችል ለፍላፊ ብቻ የሆነ ምናችንም ግብራችንም ለምናስተምረው ትምህርት ምሳሌ ሆኖ ሊቀርብ የማይችል ከትምህርቱ አይደለም ችግሩ። ስለዚህ ትምህርቱን ተቀበሉ እኛ ግን እንዳትመስሉ አደራችሁ። እኛ የማንገባ ልንሆን ስለምንችል ደግሞ ይሄ አሁን እየተማርን ያለው ነው፣ ትምህርት ምንም እንከን የሌለበት ትምህርት ነው። የሚያስተምር እግዚአብሔር አምላክ እኛን እንዳትመስሉ። ለዚህ ነው ጌታችን ኢየሱስ ክርስቶስ በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው፣ ጸሐፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። በሙሴ ወንበር ስለተቀመጡ አክብሯቸው፣ ታዘዙ፣ ያዘዟችሁ ሁሉ አድርጉ፣ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው ግን አታደርጉ። ዛሬ ብፁዕ እንትና የሚባሉ አባት እንደዚህ ምናምን ምናምን፣ አቶ እንትና የሚባል ይህም አንደውን ክህነት አይገባው ምናምን ብለን እናወራለን። በሙሴ ወንበር የተቀመጡ ናቸው ዛሬ ድረስ እነሱ። ነገር ግን ግብራቸውን አናድርግ እንጂ ከቃላቸው ችግር የለብን። ቢያስተምሩ አሜን ብለን እንቀበላለን። ትምህርቱ ችግር የለበትም። በገዛ ጥፋቱ ግን እግዚአብሔር አምላክ ሁሉን ይጠይቃልና ሁላችን በስራችን እንጠየቃለን። ወንጌሉ አይደለም ችግር ያለበት። የእግዚአብሔር ክብር የእግዚአብሔር ቤተ መቅደስ እግዚአብሔር አምላክ የሚከብርባት ቤተክርስቲያን ችግር የለባትም። ቅዱስ ስጋው ንጹህ ደሙ ችግር የለበትም። ችግር ያለብን ሳይገባን ውስጡ ገብተን እያቦካን ያለን እኛ ብቻ ነን እንጂ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። ዛሬ እያየን አይደለም? ለእነሱ ትክክል አናሳ ምንም አቅም ለሌለው ግን ደግሞ ትክክል ያልሆነ አንድ ጊዜ አንድ ጥያቄ ውስጥ የፈጠረብኝ ደብረ ሊባኖስ ሄጄ የሆነ ነገር ለመቅረጽ ቪዲዮ ስልኬን ሳወጣ በጧፍ ገረፉኝ። ከጀርባ ሸጥን የተደረጉትና ሰው የተጻፉን አንብባሉ። ቅዳሴ አልተጀመረም። ደነገጥኩና ስልኬን አስቀመጥኩት። ወዲያው ኑ፣ እግዚአብሔር አምላክ ያሳያችሁ። ወዲያው ግን አንድ ፈረንጅ ነጠላም አልለበሰም፣ እንደኛም አይደለም፣ ካሜራ ይዞ እኔን የገረፉኝ እንደዚህ እያሉ እያሳዩት ማን ይቀርጻል? ከዚያ ወዲያ የእውነት ለመናገር ሄ የጠየቅኳቸው አስቆንኳቸውእና ቅድም እኔን ጀርባ መተውኝ አቁም ምናምን ብለው ቆሌኝ ገፈፉኝ። እውነት ሲወለምገባን የመሰለኝ አልኳቸው፣ ግን ፈረንጁ ሲቀርጽ ግን አየውት ለምንድን ነው አልኳቸው? እሱ ፈረንጅ ነው አሉ። እሱ ምንድን ነው? ፈረንጅ ነው። አንተስ ሀበሻ ነህ? ምን ማለት መሰላችሁ? ምን ማለት መሰላችሁ? አንዴ በደንብ እያያችሁ እያያችሁ፣ የውሸት አይደለም ያልኳችሁ የእውነት ነው። እሺ ከባድ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነሱ የማያደርጉትን እናንተ ግን እንድታደርጉት ይደረጋል። ከላይ ቆሞ ሸክም የሚያበዙባችሁ ብዙዎች ሊኖሩ ይችላሉ። ወንጌል ስትማሩ ግን ይገባቸዋል። እናንተ ስትጾሙ፣ እናንተ ግን ካልጾማችሁ እነሱ ካልጾሙ ችግር የለውም እናንተ ግን ካልጾማችሁ ችግር አለው። እናንተ ፈርታችሁ ተንቀጥቅጣችሁ በቅዳሴ መሀል ስትቆሙ፣ እነዛ ሰዎች ግን የሚያስተምሩ የምትሏቸው እንደፈለገ ከላይ ወደ ታች ሲመላለሱ ግን በቅዳሴ መሀል ለእነሱ የተለየ ላይሰንስ የተሰጣቸው ይመስላችኋል። አይታችሁ አታውቅም? መዘምራን ዲያቆናት ካህናት ምናምን እንደፈለጉ ምናምን እናንተ ፈርታችሁ ተንቀጥቅጣችሁናል ምን ሆነው ነው ቆይ ለእኛና ለእነሱ የተለያየ ህግ ነው እንደ እግዚአብሔር ያለው እስከምንል ድረስ እስከሚጨንቀን አናይም በቅዳሴ መሀል መነጋገር ከባድ ነው የሚል ትምህርት ተምረን በቅዳሴ መሀል ሲነጋገሩ ስትመለከቱ ሲሳሳቁ ሲጫወቱ ምናምን ታያላችሁ ምን እየተፈጠረ ነው አትሉ እንደዚህ ነበሩ ፈሪሳያኖች እያደረጓቸው የነበሩ እና ክርስቶስ ይህን ይነግራቸዋል። ከባድ ሰው እንደ ሰውነቱ ከእግዚአብሔር ያልተሰጠ ህግ፣ እግዚአብሔር አምላክ ያላዘዘው ህግ ግን በሰዎች ላይ ይሄን ካላደረጋችሁ የእግዚአብሔር መንግስት አትወርሱም ተብሎ ጫንቃችሁ ላይ ከባድና አስቸጋሪ ሸክም ተብትቦ በሰው ትከሻ ላይ ይጭናሉ። እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም። የክርስቶስ ቃል ዛሬ ድረስ ብዙ ነገር የምናየው ለዚህ ነው። ስለዚህ የእግዚአብሔርን ቃል ተምረን የእግዚአብሔርን ቃል ተረድተን የምንማር ከሆነ የምንማር ከሆነ የእውነት እግዚአብሔር አምላክ በሚያውቀው መንገድ ቤቱን እንረዳዋለን። ወንጌል ማንበብ ለዚህ ነው የሚጠቅም እኮ ዛሬ ጸበል መግባት ከብዶታል። እስኪ ጸበል ቦታ ሂዱና ተመልከቱ። ብቻቸውን ሁለት በሬ የሚወጡ ሰዎች ዳርና ዳር ይዟችሁ ከላይ በሚወርደው ጸበል ጉሮሯችሁ መተንፈስ እስከሚከብደው ድረስ ወጥሮ ይዞ ማነ ተናገር ማናባን አንተ ደግሞ ያፍጨረጭሯል ረ እንትና አባ ይምጡና በመስቀል ይቀጥቅጡት እርስዎ ደግሞ በደንብ ይምጡት፣ ይላል ያዛል። አልሰማችሁ? አልደረሰባችሁ? ለምን ጸበል መጣው እስከምትሉ ድረስ ከእግዚአብሔር ስራ ውጭ የሆኑ የግል ጉልበቶች የሚታዩበት እናንተ ለእግዚአብሔር ቤት እንግዳ፣ እነሱ ግን ለእግዚአብሔር ቤት ቤተኛ የሚመስሉ ብዙ ሰዎች አላጋጠሟችሁ? እናንተም በአርባ ቀን እነሱም በአርባ ቀን የተቀበሉትን እግዚአብሔር አምላክን እንደማታውቁት አድርገው እነሱ ቤተኛ፣ እናንተ ግን ከውጭ የመጣችሁ እንግዳም አትመሰላችሁ በእግዚአብሔር ቤት ውስጥ። ስለዚህ እነርሱ ግን ይላል ክርስቶስ በጣታቸው ውስጥ እንኳን ሊነኩት አይወዱ። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። በሰው ፊት ታይታ እንዲኖር እገሌ እኮ ታላቅ ነው እንዲባል የሆነ ስልጣን የሚሰጥ ወይም ደግሞ የሆነ ትልቅ ነገር የሚሰጥ ሰው ምናምን ከመጣማ በስማም መነጠፍ የሚፈልግ አለ የሚነጠፉ ሰዎች ወደዛ በር እንዳይገቡ በር ዘግተው የሚቆሙ ሰዎች፣ ለሰው ብቻ ለመታየት የሚሰሩ የታይታ ሰዎች። አይቆርብም፣ አስቆራቢ ነው። ግን አቶ ወደዛ ዞር በል። ምን ያንቀሸቀሻል? ሽማግሌ ይቆረብ። ከዛ አንተ ትመጣለህ። ምናምን ቦታ ምን ያንቀ እንደውም፣ አንተ ትቆርብ። ምና የሚሉ ሰዎች አላጋጠሟችሁ? የንስ አባት የለው የንስ አባት አለቅ ማኑ አባትክ ማንፈቅዶ ለሉት ልትቆርብ የመጣው የሚሉ ሰዎች አላያችሁ? ዙሪያንች ወደዛ፣ አንተ ወደዚ ምናምን የሚሉ አላያችሁ? ቅዱስ ቁርባኑ ጋር ቆሟል፣ ግን ቁርባኑን ቀምሶት የማያውቅ ስንት ሆን ያለው። ዛሬ ግን በቤቱ ኃይለኛ ነው፣ ይፈራል፣ ይንቀጠቀጡለታ። ሰዎች፣ የታይታ ሰዎች ማይክ ይዛል ቀኑን ሙሉ እናንተ የማትረቡ ይላል። መሬት ላይ የተቀመጠ ምዕመን በጠቅላላ አፈር ላይ የተቀምጦ ፀሐይ እየጠበጠበው እየቀጠቀጠው ለሁለት ሰዓት ለሶስት ሰዓት ያህል ሲሰድቦ ይውላል። አንተ የማትመለስ እናንተ አሁን ክርስቲያን ትባላላችሁ ለምን ገብታችሁ አትቆርቡ? ምናል መምህራችን እርሶ ይቆርባሉ? ዛሬ እኮ በተቀደሰው ቅዳሴ ላይ እርሶ ሲቆርቡ አላየንም ብለን ብንጠይቅ ይመልሳሉ። ስናስቀድስ የሉም። ልክ ግን ንግስ ሰዓት ላይ ግን ብዙ መምህራኖችና ብዙ ዘማሪያኖችን እናያለን። ግን ቅዳሴው ሳለ የሉም። ሁለት ደቂቃ ሶስት ደቂቃ ከዘመሩ በኋላ እርገትም እስከሚሆን አይጠበቅም። መኪና ተነስቶ ላሽ ህዝቡ ግን ይቆማል። ስለ ሰማዕቷ ቅድስት አርሴማ ብር አውጣ። አረ ወንጌል ስበኩል። ቆይ ወንጌል ይደርሳል። ጎበዝ ጥላ ዘግዝቅ ደግሞ አንድ ሚሊዮን አምስት መቶ ሺህ የሰጡ ካሉ ደግሞ በስማ ከካህኑ ላይ ታቦቱን ተቀብሎ እስከ ማሸከም ይደርሳል። ክብራቸው ነጠፍ ለሰው እንዲታዩ ስራቸው ሁሉ ያደርጋሉ። የሁላችንም ግብር እኮ ነው ይሄ። ትልልቁን አወራን እንጂ እኛ ራሳችንስ? እኛስ አሁን እኛ ይሄን ቃል እየሰማን ያለን እኛስ፣ እሺ ይሄ ሁሉ ስለ ሰው አወራን እኛስ፣ እሑድ ቀን የት ነን? ተኝተን በወንጌል ሰዓት ተምረን ገዳምስ ሄደን አስቀድሰን መሐሌት ገብተን ስንዘምርስ ገብቶን ከልባችን ቲክቶክ ላይ ቪዲዮ ስንሰራ ገብቶን ነው የሆነ መዝሙር ከፍተን ምናምን መዝሙሯ እስከምታልቅ አንድ ደቂቃ እስከምታልቅ ምናምን ተመሳስጠን እንባ ምናምን መልክ እየሰራን አይደለም ምን ነበረ ግጥሙ ስለማን ነው የሚባል እንመልሳለን ከዚ ዋዲያ ቶሎ እንገባና ስንት ስንት ላይክ አገኘ ሼር ማናደረገው ዲዩት ማናደረገው ምናምን አ እኔ እኮ ስትዘምሪ እንዴት ደስ እንደምትይኝ ይላል። ስትዘምር እኮ አይደለም ደስ ያለችህ፣ ስትዘምር የቀረጸችበት መንገድ ነው ደስ ያለህ። የእኔ ውድ እንላት የእኔ ውድ እንድንላት ያደረገ መልኳን አይተን ነው። የሆነ ነገር ስንሰራ ከልባችን ለምድሮውም፣ አይሆነው ለምድሮው መልክም እንሰራ መልክ መስራት አደጋለሁ። ራስን ይሸውዳል። አጥፍቶ ጠፊ ማለት ነው። ራስን እንደ ማጥፋት ነው። ስለዚህ መልክ ከመስራት መውጣት አለብን። የእውነት ክርስቲያንን ነው። እግዚአብሔር አምላክ የሚዋሹት አይደለምና። ለሰው እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። አለባበሳቸውን ውበታቸውን ድብቅ በቃ አድርገው በቃ የዘርፉ አለባበሱ አቀማመጡ፣ አቤት አቤት ንጉስ አይቀመጥም ዙፋኑን ስንሞላው የሆነ አረማመዳችን የሆነ ልብሳችን አይናችን ብቻ እንድታይ ምናምን ሸፍነን አንገታችንን ደፍተን ምናምን ሰው ሲያናግረን ከግቢ እስከምንወጣ ትህትና ምናምን። እንደዚህ ናቸው ፈሪሳያኖቹ። እነዚህ ፈሪሳያንና ጸሐፍቶች በሙሴ ወንበር የተቀመጡት ስለ አሸንክታቸው ያሰፋሉ። ልብሳቸውን ዘርፉን ምናምን ውበቱን ድምቅምቅ ምናምን ከሰዓት በኋላ ግን የለንም። ያዘው ያዘው ነው። ጠጣ ቺርስ ጊዜ የሚባል ነገር የለንም። በምሳም የከበሬታ ስፍራ አቶ ገሬ መጡ ተብሎ ምናምን ወንበር ተለቆልን የሆነ ጮማው ምኑ ምኑ እንዲቀርብልን፣ እንደዛ በምሳሌ የከበሬታ ስፍራ፣ በሙክራብም የከበሬታ ወንበር። አንድ ትምህርት ልንገራችሁ። በዛው ፊት ኔም መልከተው እስኪ ዩቲ ከጠቀማችሁ አንድ አባ ሲያስተምሩ እንደዚህ አሉ። ልጄ፣ እንግዲህ አክብሮ ሲጠራ፣ እንግዲህ አክብሮ ሲጠራ ቀድመህ ለእንግዶች የተዘጋጀ ወንበር ላይ አክብሮ ጠርቶኛል ብለህ አትቀመጥ። ሂድና ዝቅ ያለ ቦታ ተቀመጥ። ያ ለእንግዶች በተለየ መልኩ የተቀመጠ ወንበር ለአንተ ከተዘጋጀ ዝቅ ብለው ከተቀመጡት መካከል መርጦክ የአንተ ስፍራዬ ነው ይላል፣ ያከብርሃል። ያኔ ራስን ሳይሆን እሱ እንዲያከብር እድል ሰጥቷል። ቅድመ ግን እዛ ተቀምጠ ከአንተ የባሰ ትልልቅ እንግዳ ቢኖሩ ይህ ቦታ ለአንተ አይደለም ና ብሎ ቢል ውርደትን ትይዛለህ። ስለዚህ ቀድመ ለራስ ክብርን አትመኝ ነው፣ እግዚአብሔር እስከሚያከብር ጠብቅ። ትንሽዬ ስራ ሰርተን እንድንከበር እንፈልጋለና ከምእመኑ መካከል ና እና ተቀመጥ እዚህ ጋ እንድንባላል። ዝም ብሎ መሬት ላይ ሄዶ ተቀምጦ እኔ በጣም የምወዳቸው መምህሬ ነበሩ፣ ሊቀ ህሩያን ይባላሉ። ዓርብ ዓርብ ነው የሚያስተምሩት ናዝሬት ገብርኤል ያላችሁ የተማራችሁ አዳማ የነበራችሁ ሰዎች ምናምን የምታውቃ ሊቀሩያን ድምፃቸው አይሰማም። ልክም ያሉ አባት ግን ብቁ አባት ናቸውና ልጆች ይላሉ እዚህ ጋር ተቀነጡ። ከእግር እግዚአብሔር ቀና ያደረጋቸው እግዚአብሔር ቀና እስከሚያደርገን አልፈለግንም። ራሳችን ክብር ከፈለግን በፈለግነው ልክ እንወድቃለን። ከፍ ከፍ ያሉትን የሚያዋር ዝቅ ያሉትን የሚያከብር አምላክ አለ። ክብርን ከሷ እንናፍቅ። ለዚህ ነው ጌታ በዚህ በወንጌል ክፍሉ በምሳም የከበሬታን ስፍራ በሙክራብም የከበሬታን ወንበር በገበያም መካከል ሰዎች ሰላም እንዲሏቸው እያጎነበሱ እያጎበደዱ መምህር ሆይ መምህር ሆይ ተብሎ እንዲጠሩ ይወዳሉ። ጥቂት ሰርተው ግን አይኖሩበትም። ይህ ሁሉ የምድር ክብር ባዶ ነው፣ በእግዚአብሔር ፊት ይወድቃል። እውነተኛ ፈራጅ እሱ አይዋሽ ሰርተን ሰዎች ከሁሉም በላይ ለይተው እንዲያከብሩ የምንናፍቅ ከሆነ ትርጉም የለውም። ክብራችን በምድር አብቅቶለታል። ሰማያዊ የሆነ እግዜር አምላክ እስከሚያከብረ መጠበቅ ስላለብን፣ እናንተ ግን አለ ክርስቶስ ምን አትበሉ፣ መምህር ተብላችሁ አትጠሩ። ስለዚህ ከዚህ በኋላ እዚህ ቤት ውስጥ እንዳትሉ አደራችሁ። አዳም ወንድማችን፣ ወንድሜ ወንድም ጋሼ፣ አጎታችን ምናምን በሉ። ስለ መዳን ያለ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። የጌታ ቃል። ስለዚህ ወንድማችን አዳም መምህራችን ማን ነው? እግዚአብሔር አምላክ ነው። እግዚአብሔር አምላክ የሚያስተምረን ነው። ምንሰም የሚያስተምር ማን ብለን ጀምረን ለራሳችን ክብር መውሰድ የለብን። እግዚአብሔር አምላክ ወንድማማች እህት ቤተሰብ እንድንሆን ያድርገን። ስለዚህ እናንተ ግን መምህር ተብላችሁ ምን አትበሉ አትጠሩ። መምህራችሁ አንድ ስለሆነ እናንተ ሁላችሁ ወንድማማቾች ናችሁ። አባታችሁ አንዱ እርሱም የሰማዩ ነውና ሁላችን በእግዚአብሔር በኩል ምንድነን ወንድማማቾች ነንና ሁላችን በማን በኩል? በክርስቶስ በኩል። ሁላችን ዛሬ አንድ የምንሆነው አንገታችን ላይ ያለው ማዕተብ ነው። እስኪ በዚህ ደቂቃ ሁላችንም እጃችንን ወደ አንገታችን እንውሰድ። እስኪ ሁላችሁም፣ እስኪ አንገታችሁ ላይ ያለው መስቀል ንኩት፣ በእጃችሁ አላርጉት አርጉት። ይኸው በእኩል ሰዓት ሁላችንም አንድ የሚያደርገን ነገር ሁላችንም ጋር አለ። ኦሮሞ ሁን አማራ አንገት ላይ ይሄ መስቀል ካለ ሁልህም አንድ ነህ። ሴት፣ ወንድ፣ ምናምን አዋቂ፣ ታዋቂ፣ ትልቅ፣ ትንሽ፣ አባት፣ እናት፣ ሚስትሬም፣ ባል፣ ልጅኔ ምናምን ወዘ ተርፍ የለም። ሁሉ በክርስቶስ አንድ። ይኸው አንገታችሁ ላይ ያለው እንኩት። ይሄ ካለ እህትና ወንድም ነህ። በምድር ላይ ማንም አባት ብላችሁ አትጥሩ። በምድር ላይ ማንንም አባት ብላችሁ አትጥሩ አባትና እናታችሁን አክብሩ ተብሏል ስለ አባት ስለ ሱ ስለዚህ ስለ ምድራዊ ስለ ስጋዊ አባታችሁ አይደለም። የእግዚአብሔርን ቦታ ሊተካ የሚችል ማንም የለም እና እውነተኛ አባት እሱ ስለሆነ የአባታችን አባት ማነው እግዚአብሔር አምላክ አለ ሁሉ ሰው የእውነት የዘላለም አባት የሆነ እግዚአብሔር አምላክን ማወቅ አለበት። ይህን አባትነት ሊተካ የሚችል ማንም አባት ስለሌለ፣ እሺ፣ ኮፒ ሊንክ አድርጉት። ከይቅርታ ጋር ከእናንተ የሚበልጥ አገልጋያችሁ ይሁን። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል ራሱንም የሚያዋርድ ሁሉ ከፍ ይላል ከፍ ማለት ውድቀት ያመጣል ከኔ ውጭ ማንም የለም የሚል ራሱን ዝቅ የሚያደርግ የሚያዋርድ ሁሉ ከፍ ይላል ይህ ማለት እስመ ትህትና የሚሰራ ኃጢአት ማለት አይደለም እ በስመ ትህትና ውስጥ የሚደረግ ኃጢአት አይደለም። ራስን ዝቅ ማለት ማለት ማንም ሰው መቶ አፉን እየከፈተ በእግዚአብሔር ላይ እያላቀቀ አይ እኔ ታናሽ ነኝ፣ በቃ እሱ ዕድሜ ትልቅ ስለሆነ እንደፈለገ ማለት አይደለም። እንደዛ የሚመስለው ሰው አለ። እውነት የሆነ ነገር ገልጦ ከመናገር ይልቅ አይ በቃ ትልቅ ሰው ስለሆነ ምናምን ብሎ ዝም ብሎ ስድብን መንቀበል፣ አይ እኔ ራሴን ዝቅ አድርጌ እያየሁ ነው ምና የሚል የጅብ ስራ መስራት ማለት አይደለም ይሄ ከኔ በላይ ማንም የለም፣ ማንንም አልሰማም የሚል ይዋረዳል። ግን ደግሞ በመምህራኑና በሚያስተምሩ ዙሪያ ግን ራሱን ዝቅ አድርጎ የእግዚአብሔርን ቃል የሚሰማ ቢኖር የሚታዘዝ ለወላጆቹ ለቤተሰቡ፣ ለአገልግ ራሱን ዝቅ አድርጎ በክብር የሚገዛ ለእውነት የተገዛ ካለ ግን እግዚአብሔር ከፍ ያደረጉ እንጂ በትህትና ውስጥ የሚደረግ መቀጥቀጥን አይደለም። ትሁት ማለት እውነትን የማይገልጥ ማለት አይደለም። ዝቅ ማለት እውነትን ገልጦ ማይናገር ማለት አይደለም። እናንተ ግብዞች፣ ፀሐፍቶችና ፈሪሳያን ግብዝ ስለሆኑ ከኛ ውጭ ማንም የለም ስለሚሉ መንግስተ ሰማያት በሰው ፊት ስለምትዘጉ ወየውላችሁ። ሰው ወደ እግዚአብሔር መንግስት እንዳይገባ ስለሚዘጉ እየጠጣ ይመጣል ያለ ቀስ በሩ ላይ ሲደርስ ይባረራል። ያደፈ ልብስ ለብሶ ሲገባ ይባረራል። ሱሪ ለብሳ መታ ልታለቅስ ስትል ትባረራለች። ፀጉሯን እንደከፈተች እያነባች እግዚአብሔር ጋር ልትነጋገር ከራሷ ጋር ልትወቃቀስ የምታደርገውን ነገር ተጸይፋ ከላ ላይ ልታወልቅ ስትመጣ ትወጣለች። ከነ በደላችን ከነ ኃጢአታችን እግሩን እንዳንነቃ እንባውን እንዳናለቅስ ጸጉራችንን ገልጠን እግሩን እንዳናጥበው ክብራችንን ሁሉ አንተ ውሰደው ከአንተ ክብር የሚበልጥ ክብር የለኝም ብለን ዝቅ እንዳንን፣ ዛሬ በር አልተዘጋምን? እንደዚህ ስለነበሩ ወዮላችሁ አላቸው። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ አትገቡም ግን ሊገቡ የሚፈልጉትን ሁሉ ምን ትላላችሁ? ትከለክላላችሁ፣ ስለሚፈሩ ዛሬ እኮ ወደ እግዚአብሔር ቤት መምጣት የሚፈልግ ብዙ ሰው አለ፣ በጣም ብዙ ሰው ቅዱስ ቁርባን መቀበል የሚፈልግ ብዙ ነው ያለው። እግዚአብሔር ቤት መመላለስ የሚፈልግ ብዙ ነው ያለው። ወደ ቤተ ክርስቲያን መግባት የሚፈልግ ሰው ብዙ ነው ያለው። ነገር ግን እሳ አቶ እንትና የሚባለው ሰውዬ እንደዚህ እንደዚህ ነው፣ ይሄ ሰውዬ በጣም ነው ላየው የሚያስጠላኝ፣ ምናምን አቤት፣ ምናምን ከዚ ወደ ስድብ፣ ከዚ ወደ ምናምን ይወጣል። አይመጣ ይናፍቃል፣ አይመጣ የደቡ ፍርድ። ያለምንም ምክንያት መጥላት ማሳደድ አልበዛም? እኛ ጋር ዝም ብሎ ጠልቶ ሰዎችን የሚያሳድዱ ሌላ የእግዚአብሔር ቤት ምቹ እንዳይሆን ዛሬ እሾህ ያደረጉ ብዙ ሰዎች የሉ። እናንተ ግብዞች ጸሐፍቶችና ፈሪሳያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወየሁላችሁ። እግዚአብሔር እኮ ይከፍላል እኮ። ዛሬ ስንቱ ነው እግዚአብሔር ቤት የሚነግደው? ስንቱ ሰው ይሆን እራሱን ያጣው። ግን ወየውላችሁ ይላል፣ ይፈርዳል እግዚአብሔር አምላክ። ስለዚህ የባሰ ፍርድ ትቀበላላችሁ። የባሰ ፍርድ አለ ገና። እናንተ ግብ ብዙ ጻፍቶች፣ ፈሪሳን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነ ጊዜ ከእናንተ ይልቅ ሁለት እጥፍ የባሰ የገሃነም ልጅ ስለምታደርጉ ወየውላችሁ ከእናንተ የባሰ ሰዎች እውነተኛ መንገድ እንዳይቀበሉ ስለሚያደርጉ የሚስቱበትን መንገድ ስለሚያበጁ የገሃነም ቅጣት ከባድ ነው አይደለ? ሁለት እጥፍ የሆነ የገሃነም ልጅ ስለምታደርጉት ወዮ ሁላችሁ። ለሰው መጥፋት ገና ተጠያቂ የሚሆን ብዙ ሰው አለ። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን መሀል ላው ይያዛል የምትሉ እውሮች መሪዎች፣ ወይ ሁላችሁ ሀብት ስለሚበዘብዟቸው ገንዘብ ስለሚበዘብዟቸው፣ በቃ በሁሉ በሁሉ ነገር ትድኑ ዘንድ የዘላለም ሕይወት ታገኙ ዘንድ እንደዚህ ታደርጉ ምናምን እያሉ ይበዘብዟቸው ስለነበር፣ እናንተ ደንቆሮች እውሮች ማን ይበልጣል? እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁን ነው ወይንስ ወርቁን የቀደሰውን ቤተ መቅደስ ነው ይበልጥ? ከቤተ መቅደሱ በላይ ወርቅን አብዝተው ያዩ ስለነበር ከእግዚአብሔር ቤት ይልቅ ንዋያት ላይ ያተኮረ ስራ እየሰሩ ስለነበር፣ ሪፖርት ሰምታችኋለሁ። ይሄ የሀገረ ስብከት ይህን የሚያክል ሚሊየን ብር ገቢ አድርጓል። እኛ ገቢ የምናደርገው የሰው ነፍስ ነው ብለው። ዘንድሮ አየሁኝ አንድ አየው መግለጫ፣ ጋምቤላ ምናምን አካባቢ ይሄን ያህል ክርስቲያን መልሰናል፣ የእኛ የዓመቱ ገቢያችን ይሄ ነው ብለው ዘግተው ወጡ። ሚገርም፣ ሰምታችኋለሁ፣ ሪፖርት እየቀረበ ነው። ደግማችሁም ማንም በመሰዋው የሚምል ምንም የለበትም፣ ማንም በላይ ባለው መባ የሚምል ግን በመሐላው ይይዛል ትላላችሁ መሰዊያው ይበልጣል ከሚሰዋውበት ነገር ከሚሰዋው ነገር ይልቅ መሰዊያው ይበልጣል ነገር ግን ከመሰዊያው ይልቅ ግን የሚሰዋውን ነገር ያከብሩታል ምኑን መባው ስለሚፈልጉት የተረፈቿን ስለሚበሉ እናንተ ደንቆሮችና ውሮች ማን ናቸው ይበልጣል መባው ነውን ወይንስ መባውን የሚቀድሰው መሰዊያ የቱ ነው የሚበልጠው ከሕዝቡና ከገንዘቡ የቱ ነው የሚበልጠው? ከቤተ መቅደሱና ከራስ ክብር የትኛው ይበልጣል? ሕዝቡ ወደ እግዚአብሔር አምላክ ከመመለስና ሕዝቡ ወደ እግዚአብሔር መንግስት ከማስገባትና የቤተ መቅደሱ በወርቅ መንቆጥቆጥ የአገልጋዮቹ በወርቅ መንቆጥቆጥ የትኛው ይበልጣል? እንግዲህ በመሰዊያው የሚምለውን በእርሱና በእርሱ ላይ ባለው ሁሉ ይምላል። መሰዊያው ላይ ማን ስላለ? እግዚአብሔር አምላክ ስላለ። በቤተ መቅደስ የሚምለውን በእርሱና በእርሱ የሚኖረው ይምላል፣ በእግዚአብሔር ስለሆነ በቤተ መቅደሱ የሚቀርቡ እግዚአብሔር አምላክ ስለሆነ። በሰማይ የሚምለውን በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል፣ የክብሩ መገለጫ የዙፋኑ መቀመጫ ስለሆነ። እናንተ ግብዙ ጸሐፍቶች፣ ፈሪሳውያን ከአዝማድና ከእንስ ስላል ከከሙንና አስራት ስለምታወጡ ፍርድንና ምሕረትን ታማኝነትን በሕግ ያለውን ዋና ነገር ስለምትተዉ ወየሁላችሁ ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበራል። የእግዚአብሔር ቤት ክብር መስጠት ይበልጥ ስለነበረ እነሱ ግን የሚያዩ ስለሚበልጥባቸው እናንተ ዕውሮች መሪዎች ትንኝን የምታጠሩ ግመልን የምትውጡ የሚሰማን ኃጢአት የሚቆጥሩ ማለት ነው። ትንኝን የምታጠሩ ሲል ጥቂት የሆነቿን ኃጢአት ትንሿን በደል እንደ ትልቅ የሚቆጥሩ ስለሆኑ ግመል የሚያክል ከባድ በአይን የሚታይ ኃጢአትን ግን ይሰውሩ ስለነበረ እንደዛ ነው አይደለ? እናንተ ግብዞች ጻቶች ፈሪሳያን በውስጥ ቅሚያና ስስት ሞልቷል ሳለ የጽዋውንና የወጭቱን ውጭ ስለምታጠሩ እየወላችሁ ከላይ ምንም ጥሩ ቢመስል ግን ውስጡ ጥሩ